ክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች። እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ የብልጽግናው መንግስት የአማራ ክልል የድሮን ጥቃቶች አሁንም ቀጥሏል። የመከላከያ ሰራዊቱ ዘጠና የፋኖ ኃይል ገደልኩ አሊያም አቆሰልኩ ይላል። የፋኖ ኃይሎች ደግሞ በተለያዩ ስፍራዎች ጥቃቶችን ማድረሳቸውን አሳውቀዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። የአብይ አህመድ አማካሪ አቶ ጌታቸው ረዳ የቀደመውን ስርዓት በዘረፋ የከሰሱበት ንግግራቸውን ተከላከሉ። ያን ንግግራቸውን ተከትሎ የቀረበባቸውን ትችት፣ ጫጫታ፣ ዶፍ፣ ስድብ፣ በሬ ወለደ፣ ወዘተ የሚሉ ቃላትን ተጠቅመው ማስተባብለዋል፣ እንመለከተዋለን። ሰሞነኛው የደህንነት ሹሙ ወደ አሰብ ቀጠና ጉዞ አሁንም መነጋገሪያ ሆኖ ቀጥሏል። ከዚሁ ጎን ለጎን ደግሞ ኢሳያስን ለመጣል ሰራዊት አስመረቁ ሲል ድርጅቱ አሳውቋል። የሻቢያው ሹም በበኩላቸው ይሄ ሁሉ የጦርነት ጩኸት ይበልጥ ያጠነክረናል ባይ ናቸው። ሰሙታላችሁ። አገዛዙ የሚዲያ ተቋሙን ሙያተኞችን አገደም። ሚዲያና ሀሳብ ዘግቶ መሆን የሚቻለው የሰፈር አለቃ ነው ይሉ የነበሩ መሪ ያሉት ብልጽግናም የሀገር ውስጥ ሚዲያና ጋዜጠኞች ተሻግሮ በውጭ የመገናኛ ብዙኃን ላይም ይህንኑ እያደረገ ነው፣ እንመለከተዋለን። መንግስት ያልተሳካለትን የኃይል መንገድ እንዲያቆም ሲሉ እነመራራ ጉዲና ጠየቁ። ኦፌኮ ከሰሞኑ የተፈጸመውን ግድያ አውግዟል። ሌላኛው መረጃችን ነው። ጄኔራሉ የሱዳን ጎረቤቶችን የአውሮፕላን ማረፊያዎችን ሊደበድቡ ዛቱ። በሌላ በኩል ጦሩ በአውሮፕላን ማረፊያው ላይ የድሮን ጥቃት ፈጽሟል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። የብልጽግናው መንግስት የአማራ ክልል የድሮን ጥቃቶች አሁንም ቀጥሏል። የመከላከያ ሰራዊቱ ዘጠና የፋኖ ኃይል ገደልኩ አሊያም አቆሰልኩ ይላል። የፋኖ ኃይሎች ደግሞ በተለያዩ ስፍራዎች ጥቃቶችን ማድረሳቸውን አሳውቋል። አገዛዙ በአማራ ክልሉ ጦርነት በርካታ እዞችን አሰማርቶ ባህር ኃይሉንና አየር ኃይሉን ስምሪት ሰጥቶ የሚያደርገው ውጊያ ሶስተኛ አመቱ ላይ ነው። በእርግጥ አቶ አረጋ ከበደም የባህር ዳር የተላላኪነት መንበራቸውን ያጸኑላቸው በቀዳሚነት ሁለት እዞች እንደሆኑ ይናገራሉ። የጽንፈኛና ዘራፊ ቡድን የአማራ ክልልን መንግስት በማስወገድ በክልል ውስጥ የራሱን መንግስት ለመመስረትና አጠቃላይ የፌዴራል ስርዓቱን ማደጋ ላይ ለመጣል የነበረው ፍላጎት የከሸፈው በሁለቱ እዞች አማካኝነት ነው። በሰሜን ምዕራብ እዝና በምስራቅ እዝ አማካኝነት ነው። እንዲያም ሆኖ የነሹ ማብደታው የኮማንዶና አየር ወለድ ክፍል በሸዋም የሰሜን ምስራቅ እዝ በወሎ አየር ኃይሉ በሁሉም የክልሉ አካባቢዎች ስድስተኛ በቅርቡ የተመሰረተው አስራ አንደኛም የደቡብና ምዕራብ እንደዚሁ ማዕከላዊ እዞችም በከፊል አቅማቸው የአማራ ክልል ሕዝብ ላይ እንዲዘምቱ ተደርገዋል። ይህ ሁሉ ለእርስ በርስ ጦርነት ነው። ዛሬም በደቡብ ጎንደር ጋይንት የተፈጸመው የድሮን ጥቃት የዚህ ጦርነት ግልጽ ነጸብራቅ ነው። ዛጎች ተብሎ በሚጠራ ስፍራ ላይ የደረሰው ጥቃት ያስከተለው ጉዳትን በተመለከ ከተ የታወቀ ነገር ባይኖርም በአካባቢው ግን ተደጋጋሚ የድሮን ቅኝቶችም ተመዝግቧል። በሁለቱም ተፋላሚ ወገኖች በኩል የሚወጡ ሰሞነኛ ሪፖርቶችም ዓለም አቀፋዊ ትኩረት የተነፈገው ይህንኑ ጦርነት አስከፊ ሁኔታን የሚያመላክቱ ናቸው። አብይ አህመድ የሽፍታ በሚል የሚገልጹት አቶ አረጋ ከበደ መንግስት ለመገልበጥ ሲሉ በሚተነትኑት እነ ጀነራል አበባው ታደሰ የተላላኪዎች ፈረሰኞች የሚል ምድብ የሚሰጡት ግን የክልሉን ህዝብ በአንድም በሌላ መንገድ የሚያጠፉበት ይህ ውጊያን በተመለከተም የዛሬው የመከላከያ ሰራዊቱ ሪፖርቱ ዘጠና ወጣት ገደልኩ፣ አቆሰልኩ ብሏል። በጎጃም ቀጠና ጎንጅ ቆለላ ሸበሌም ደጋዳሞት አረፋ ሰሜን ጎጃም ገርጨጫ አካባቢዎች ላይ ነው የፋኖ አመራር ያላቸውን ሰዎችን ጭምር በስም ዘርዝሮ 62 ገድዬ 28 አቆሰል ሲል ያከለው የፋኖ ኃይሎችን በተለያዩ አካባቢዎች ጥቃቶችን ማድረሳቸውን አሳውቋል። ከደሴ ከተማ በቅርብ ርቀት ባሉ አካባቢዎች የጥምር ኃይሎች ዘመቻ መከፈትን ተከትሎ የተቀሰቀሰው የተኩስ ልውውጥንም በቀዳሚነት አንስተውታል። በፓዊና ደብረ ማርቆስ በፖሊስ አካላት ላይ የተፈጸሙ ጥቃቶችም ሰብአዊ ጉዳትን አስከትሏል። ሰሜን ወሎ ቀጠና ጋዝ ውስጥ አይሽም። እንዲሁ እነዚህን ሁሉ በየዕለቱ በይፋ የሚነገሩም የማይነገሩም የኢትዮጵያ ዜጎች እልቂትን የሚዳርጉ እውነቶችን ያገዛዙ ሰዎች ሽፍታ ድሮም ያለነው ነው የሽፍቶች እንቅስቃሴ ነው በማለት ይገልጹታል። የአብይ አህመድ አማካሪ አቶ ጌታቸው ረዳ የቀደመውን ስርዓት በዘረፋ የከሰሱበት ንግግራቸውን ተከላከሉ። ያን ንግግራቸውን ተከትሎ የቀረበባቸውን ትችት፣ ጫጫታ፣ ዶፍ፣ ስድብ፣ በር የወለደ ወዘተ የሚሉ ቃላትን ተጠቅመው አስተባብሏል። ከቀናት በፊት የብልጽግናው ፕሬዝደንት የትግራይ ተወላጅ አመራሮችና የቀድሞና የአሁን የኦህዴድ ሰዎችን ሰብስበው ወደ ባል ያደረጉት ጉዞ መነጋገሪያ ነበርም። በዛ ጉዞ ሰፎ መር ላይ የቀረበው ማብራሪያ ውስጥ አቶ ጌታቸው ረዳ የቀደሙ ችን በአማርኛ ሲወቅሱ ተደምጠው ነበርም። ለዛ የአማርኛ ወቅሳቸው ዛሬ በትግረኛ የፌስቡክ ምላሽ ሰጥተዋል። የጠቅላይ ሚኒስትሩ አማካሪ ከቀናት በፊት ባሌ ላይ ያደረጉት ንግግር ከ13 ዓመታት በፊት ወደ ስፍራው የተጓዙት በሄሊኮፕተር እንደነበርም፣ አንዲት የተሰራች መንገድ ምርቃት ላይ ተገኝተው ይህንን ሀብታም ምድር ለመዝረፍ እንኳን እንዴት ቀድሞ መንገድ አልሰሩም የሚልም ነበር። ባሌ ጂኦግራፊ ነው ለኛ መልካም ምድር ነው እንጂ ሌላ ነገር የለውም። ሰው ደርሼ መጥቻለሁ። ቢያንስ ያኔ መንገድ ለመመረቅ ነበር የተመጣው በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ነው ሄድኩት። በጣም ሀብታም ምድር መሆኑ ምንም የሚያጠራጥር ነገር አልነበረም። እንዲህ አትሊስት ሀብት ለመጠቀም እንኳ መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበረ? ያኔ እንኳ አልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው እና አባዱላ ገመዳም፣ ጅኖዲን ሳዶ፣ ሶፊያን አህመድ ና ሌሎችን በቀደመው ስርዓት በነበራቸው የስልጣን ዘመን አላየ ነውም እያሉ ስለ ባሌ ንስሐ እየገቡ አብይ ሆይ አይናችንን ገልጠህልናልና እናመሰግንሃለን በሚሉበት መድረክ ላይ ያደረጉት ንግግር ነው። አቶ ጌታቸው ረዳ ስለ አጼ ኃይለ ስላሴ ና ስለ መንግስቱ ኃይለ ማርያም ለመናገር ፈልጌ ነው ሲሉ የተከላከሉት የኢህአዴግ ስልጣን ከያዘ ከ22 ዓመታት በኋላ ወደ ባሌ በሄሊኮፕተር ተጉዘው ለዘረፋ እንኳን ቢሆን እንዴት ቀደም ብለው መንገድ አልሰሩም ያሉበት ንግግር ግር ነው ስለ መንግስቱና ኃይለስላሴ እንጂ ስለመለስ መንግስት አይደለም በሚል የገለጹት በእርግጥ ጌታቸው በሰው ፎሞሮ ንግግራቸው ላይ የነዚህን ሰዎች ስም አልዘረዘሩም ንግግራቸው አሁን ራሳቸውን ባስተባበሉበት መንገድ አቅርበውት ግን ከመተላለፉ በፊት አገዛዙ ቆርጦ አስቀርቶባቸው ከሆነም አልገለጹትም የጠቅላይ ሚኒስትሩ በእርሳቸው ንግግር ወቅት የታየ ፈገግታም ስለ መንግስቱ ኃይለማርያም እያደረጉት ላለ ንግግር ነው ብሎ መገመትም አዳጋጅ ይሆናል አቶ ጌታቸው ግን በደፈነው እመኑኝ ስለ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 ዓላማና ዶፍ ዝናብ ወዘተ የሚሉ ቃላትን እያጣቀሱም የተቿቸውን ሰዎች ወቅሰዋል። ሰሞነኛው የደህንነት ሹሙ ወደ አሰብ ቀጠና ጉዞ አሁን መነጋገሪያ ሆኖ ቀጥሏል። ከዚህ ጎን ለጎን ደግሞ ኢሳያስን ለመጣል ሰራዊት አስመረቁ ሲል ድርጅቱ አሳውቋል። የሻቢያው ሹም ደግሞም ይሄ ሁሉ የጦርነት ጩኸት ይበልጥ ያጠነክረናል ብለዋል። ሻቢያና ብልጽግና የመሪዎች እርቅ ከሰባት ዓመታት በፊት ሲያደርጉ ጎበኘናቸው በሚል ከገለጿቸው ኢሳያስም ይሁን አብይ አህመድ አገልጋዮቻቸውን አስከትለው ከተገኙባቸው ስፍራዎች ውስጥ ወደ አሰብ ወደ መዳረሻ የሆነው የቡሬ ግንባር አንዱ ነው ነው። ከሰሞኑ ደግሞ የጦርነት ዛቸው በተለይም ከወደ አራት ኪሎ አየሩን በሞላው ወቅት ሁለት ወቅታዊ የአገዛዞ ሹማምንት ወደዚሁ ቀጠና መጓዛቸውን መዘገባችን ይታወሳል። የአብይ አህመድ አማካሪ አቶ ጌታቸው ረዳም፣ የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ኃላፊው ሬድዋን ሁሴን፣ ከፍተኛ የጦር አዛዦችና የአፋር ክልል ባለስልጣናትም በቡር የተገኝተው ጉብኝታቸውንም አድርገው አጠናቀው፣ ዛሬ ውሏቸውን ደግሞ በአፋር ሰመራ እንዳደረጉ ታውቋል። የብልጽግና ጸረ ሻዕቢያ ታጣቂዎች፣ የትግራይ አማጽዎች እንደዚሁም የመንግስት ኃይሎች የሚርመሰመሱበት ክልልም ሆኗል አሁን አፋር ብዙዎች የሚፈሩት ጦርነት ከየትኛውም አካል በየትኛውም ወገን በኩል ቢቀሰቀስ የጥፋት ምድር ይሆን ዘንድ የተፈረደበትም ይመስላል። ከሰሞኑም የጦር አዛዦች፣ የደህንነት ሹምና አቶ ጌታቸው ረዳ ኤርትራ ድንበር ላይ መስኖ ሊያስመርቁ እንዳልተገኙ አሻሚ አይደለም። በሌላ በኩል የኤርትራን መንግስት በትጥቅ ትግል ለመጣል እየተንቀሳቀሰ የሚገኘውና ራሱን የቀይ ባህር አፋር ዲሞክራሲያዊ ድርጅት ብሎ የሚጠራው ተቋም ለሶስት ወራት ያሰለጠናቸውን ወታደሮችን ከሰሞኑ ማስመረቁን ይፋ አድርጓል። ድርጅቱ በቀ በቀጣይ በተለያዩ ግንባሮች ስልጠና ይንቀጥላለሁም ይላል። ይህ ሁሉ የሆነ ያለው ናቶ ጌታቸው ረዳ በተጓዙበት የኤርትራ ድንበር ቡሬ ግንባር ቅርብ ርቀት አካባቢ ነው። ቡሬም ከኢትዮጵያ ኤርትራና ጅቡቲ አዋሳይ ድንበር በቅርብ ርቀት ላይ የምትገኝ ስትራቴጂካዊት ስፍራ ናት። ከኤርትራ የወደብ ከተማም ከአሰብም 80 ኪሎ ሜትር ያክል ትርቃለች። በረሃማዋ የአፋር ክልል ከተማ ቡሬና አካባቢዋም ኢትዮጵያና ኤርትራ ከ1990 እስከ 1992 ባደረጉት ጦርነት የሁለቱ ሀገራት ኃይሎች ተከታታይ ለተከታታይ ወራት ከፍተኛ ከፍተኛ ውጊያ ያደረጉበት አካባቢው ነው። የኢትዮጵያና የኤርትራ መንግስታት አንዱ በሌላው ላይ ጦርነትን ለመክፈት እየተዘጋጁ ነው በሚል በዚህ ሰዓት በሚወነጃጀሩበት ወቅት የብልጽግናው ሹማምንት አካባቢው መጎብኘታቸውና የጦርነት ዛቻዎች መቀጠላቸውን ተከትሎም የሻቢያው ሹም ጩኸት ያጠነክረናል ብለዋል። በኢትዮጵያ የኤርትራ ጉዳይ አስፈጻሚ ቢንያም በርሀም የጦርነት ጩኸት መብዛቱ ለእኛ ቆራጥነትና ጥንካሬ ነው የሚሰጠን ሲሉ ነው የገለጹት። አገዛዙ የሚዲያ ተቋሙን ሙያተኞች አገደም። ሚዲያና ሀሳብ ዘግቶ መሆን የሚቻለው የሰፈር አለቃ ነው ይሉ የነበሩ መሪ ያሉት ብልጽግና የሀገር ውስጥ ሚዲያና ጋዜጠኞችን አልፎ በውጭ መገናኛ ብዙኃን ላይም ያንኑ እያደረገ ይገኛል። ዛሬ የጀርመን ድምፅ የብልጽግና ባለስልጣናት ከተለያዩ የኢትዮጵያ አካባቢዎች ለዶቼ ቬለ የሚዘግቡ ጋዜጠኞች ዘገባ እንዳይሰሩ እንደታገዱበት ይፋ አድርጓል። ባለፉት የብልጽግናው ዓመታት ላይም ጋዜጠኛን ገድለው ደብድበውና ገደል ጨምረው አስረውና አሳደው ያሳዩት እነዚሁ ባለስልጣናት ወደ ስልጣን ሲመጡ ጋዜጠኛና ሀሳብን ካፈን የሰፈር አለቃ በሉን ይሉ እንደነበር ልብ ይሏል። ምርጥ ምርጦቹን አግልሎ ምርጥ መሆን ዘመኑ አልፎበታል። የመደመር እሳቤ ምርጥ ምርጦቹን በመመለስ መቶ ሚሊዮኑን ምርጥ ማድረግ እንጂ ሚዲያውን ዘግቶ ሐሳብ ዘግቶ ለብቻ ምርጥ መሆን የሰፈር አለቃ ያደርግ ይሆናል እንጂ ኢትዮጵያዊ አያደርግም። የግድያና የሞት የእርስ በርስ ግጭትና መፈናቀል ፕሮጀክቶቻቸውን የሚያዳምቁላቸውን የሚዲያ ሰራዊት አባላትን እንዳሸናፍልተው አሁን የውጭ አንጻራዊ ገለልተኛ የሚዲያ ተቋማትን ማፈላይ ላይ ደርሰዋል። በእርግጥ የአሁኑ የመጀመሪያቸው አይደለም። በትግራዊ ጦርነት ወቅትም የውጭ የመገናኛ ብዙሀን ሙያተኞችን አሳደዋል። ከአንድ ዓመት በፊት ደግሞ የአፍሪካ ኢንቴሊጀንስ ጋዜጠኛ አንቷን ጋሊንዶን ብልጽግና አስሮት እንደነበር የሚዘነጋ አይደለም። አሁን የተሰማው መረጃ ደግሞ የዶይቸ ቬሌ ሙያተኞች መታገዳቸውን የሚጠቅስ ነው ሰዎች ባወጣው መረጃ የኢትዮጵያ መገናኛ ብዙሀን ባለስልጣን በጻፈው ደብዳቤው የጀርመን ድምፅ ወኪሎቹን የኢትዮጵያ ህግና ደንብን ጥሰዋል፣ ሙያዊ ስነ ምግባርንም አያከብሩም በማለት ወቅሰዋል ሲላ አሳውቋል። የሚዲያ ተቋሙ በመግለጫው ከ1980ዎቹ ጀምሮ ኢትዮጵያ ውስጥ በሚገኙ ዘጋቢዎቹ አማካኝነት የኢትዮጵያን ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ጉዳዮችን እንደዚሁም የአፍሪካ ህብረትን ጨምሮ ኢትዮጵያ ውስጥ የሚንቀሳቀሱ አካባቢያዊ፣ አህጉራዊና ዓለም አቀፋዊ ድርጅቶች፣ ተቋማትና ማህበራትን እንቅስቃሴና ክንዋኔዎች ሰዎችን ሲዘግብ መቆየቱ ሆነ አስታውሷል። እንደዚሁም ከ2010 ጀምሮ ደግሞ የወኪሎቹን ቁጥር በማሳደግ በመቀሌ፣ ባህር ዳር፣ ደሴ፣ አዲስ አበባ፣ ሐዋሳ፣ ድሬዳዋና አሶሳ በሚገኙ ዘጠኝ ወኪሎቹ አማካኝነት መረጃዎችን በማሰባሰብ ገለልተኛ፣ ሚዛናዊና ትክክለኛ ዘገባዎችን ለኢትዮጵያ ሕዝብ ሲያሰራጭ መቆየቱን መግለጫው አመልክቷል። እንዲያም ሆኖ ከዛሬ ጀምሮ ኢትዮጵያ ውስጥ የሚገኙ የዶችቬሌ ዘጋቢዎች የስራ ፈቃድ ለጊዜው ማገዱን የገለጸው መግለጫው ባለስልጣኑ ጊዜያዊ ያለውን እገዳ ስለሚቆይበት ጊዜ ያለው ነገር ቦታ ለመኖሩንም አክሏል። ለብልጽግና ሰዎች የተፈናቀሉ ዜጎችን ሰቆቃም በጥቃቶች ቤተሰቦቻቸውን ያጡ ዜጎችን ለቅሶ የተራቡ መምህራንና ሐኪሞችን ሮሮ ማሰማት ጸረ ሚራክል ነውና ይኸው የሚዲያ ተቋምም ተመሳሳይ ጣፍን ታገጥሞታል። መንግስት ያልተሳካለትን የኃይል መንገድ እንዲያቆም ሲሉ እነመራራ ጉዲና ጠየቁ። ኦፌኮ ከሰሞኑ የተፈጸመን ግድያ አውግዟል። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ከሰሞኑ በታጣቂዎች በተፈጸመ ጥቃት ከ22 በላይ ዜጎች መገደላቸውን መዘገባችን የሚታወስ ነው። በአካባቢው መሰል ተቀጣጣይ ጥቃት መፈጸሙ መንግስት ዋነኛ ህገ መንግስታዊ ኃላፊነቱን፣ ማለትም የዜጎች ደህንነት የማስጠበቅ ግዴታውን መወጣት አለመቻሉን በግልጽ ያሳያል ይላል የኦፌኮ መግለጫ። ከዛም እነ ፕሮፌሰር

ወደ አካባቢው የብልጽግና ኃይል በስፋት እንዲሰማራ ጠይቋል። ኦፌኮ የፌዴራልና ና የክልሉ መንግስታት ታጣቂዎችን ከወረዳው ለማጽዳት በቂ የጸጥታ ኃይል በአስቸኳይ ያሰማራ ነው ያለውም። በኑኖ ወረዳና በሌሎችም አካባቢዎች በኦሮሞ ብሔር ተወላጆች ላይ በሚፈጸሙ ጥቃቶች ላይ ገለልተኛና ግልጽ ምርመራ እንዲደረግ የጠየቀው ፓርቲው አጥፊዎቹም ተለይተው ለፍርድ እንዲቀርቡ ብሏል። ኦፌኮ ዘላቂ ሰላም በኃይል ሊገኝ እንደማይችል በድጋሚ እናረጋግጣለን። መንግስትም ያልተሳካለትን ወታደራዊ አካሄድ በመተው ሀገሪቱን ለከፋ ቀውስ የዳረጉትን መሰረታዊ የፖለቲካና የህገ መንግስት ችግሮች ለመፍታት እውነተኛና ሁሉን አቀፍ በሆነ ሰላማዊ ድርድር ውስጥ እንዲገባ አጥብቀን እንጠይቃለንም ነው ያለው። ጀነራሉ የሱዳን ጎረቤቶችን የአውሮፕላን ማረፊያዎች ሊደበድቡ ዛቱ። በሌላ በኩል ጦሩ በአውሮፕላን ማረፊያው ላይ የድሮን ጥቃት አድርሷል። የሱዳን ፈጥኖ ደራሽ ኃይል መሪ የሆኑት ጀነራል ሀምዳን ዳጋሎ ሀሚቲ ከጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች ላይ ኃይላቸው ጥቃት እንደሚያደርስ አስጠንቅቋል። የሱዳንን ጦር የሚደግፉ የቀጠናው ሀገራት አውሮፕላን ማረፊያዎች ላይ ነው ጥቃቱ ይሰነዘራል ያሉት። የጦር ግብአት ለማድረስ ጥቃት ለመፈጸም አሊያም ለመግደል ከየትኛውም ጎረቤት ሀገር የሚነሳ የትኛውም አውሮፕላን ያሰጋናል ብለዋል። ሀሚቲ ማስጠንቀቂያቸው በተለይም ግብጽ ላይ ያነጣጠረ መሆኑ ቢታመንም ከዚህ ቀደም የወጡ አንዳንድ ሪፖርቶች ግን የሱዳን መንግስት የጦር አውሮፕላኖችን ከፈጥኖ ደራሽ ኃይሉ ጥቃት ለመጠበቅ በሚል ከፖርት ሱዳን ወደ ኤርትራ መዲና አስመራ ማዘዋወሩን አመልክተው ነበር። እሳቸው እየዛቱ የድሮን ጥቃት በአውሮፕላን ማረፊያው ላይ ያደረሰው ደግሞ የሱዳን ጦር ሆኗል። የጀነራል አብዱል ፈታል ብሩሃን ጦር በኒያላ አየር ማረፊያ ላይ ነው የድሮን ድብደባ ፈጽሟል የተባለው ሱዳን ኒውስ እንደዘገበው በዚህ ድብደባ በአየር ማረፊያ ውስጥ የነበረና ፈጥኖ ደራሽ ኃይሉ የሚጠቀምበት አንድ የጦር አውሮፕላን ሙሉ በሙሉ የወደመ ሲሆን እዛው ተቀምጦ የነበሩ በርካታ ድሮኖችም ተቃጥሏል። ኒያላ ከተማ ሌትናንት ጀነራል ዳጋሎ የመሰረቱት ትዩ መንግስት ዋና መቀመጫ እንደሆነች ይታወቃል። በሌላ በኩል የሱዳን ሲቪል አቬሽን ባለስልጣን በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የደህንነት ፍተሻ ካደረገ በኋላም አውሮፕላን ማረሪያው ለበረራ ክፍት አድርጓል። አውሮፕላን ማረፊያው ከሶስት ዓመታት በኋላ የመጀመሪያውን ዓለም አቀፍ በረራ ትናንት ማስተናገዱት ሰምቷል ሆኖም ግን ባለፉት 24 ሰዓታት በአካባቢው የሰዋል በአውሮፕላን ጥቃት እየደረሰ ነው። አውሮፕላን ማረፊያው በርስ በርስ ጦርነቱ ጉዳት ከደረሰባቸው መሰረተ ልማቶች መካከል የሚገኝበታል። የሱዳን ጦር የካርቱምን የተወሰኑ አካባቢዎች መልሶ ከተቆጣጠረ በኋላም በመጀመሪያ ከወሰዳቸው እርምጃዎች መካከል አንዱ አውሮፕላን ማረፊያውን ለበረራ ክፍት ማድረግ ነው። የሱዳን ጦር መሪ የሆኑት ጀኔራል አብዱልፈታል ብሩሃን ከዳርፉር 24 ጋር ባደረጉት ቃለ ምልልስ በሱዳን ቀጣይ ዕጣ ፈንታ ውስጥ ፈጥኖ ደራሽ ኃይሉ ምንም አይነት ሚና አይኖረውም ብለዋል። የሱዳን ፈጥኖ ደራሽ ኃይሉን እንደሚረታ የገለጹት አልብሩሃን ሚሊሻዎች ወይም ሌሎች አማጽያን ደጋፊዎች በሱዳን ቦታ አይኖራቸውም ሲሉም ነው የገለጹት። አልብሩሃን ይህንን ያሉት ፈጥኖ ደራሽ ኃይሉ የካርቱም አውሮፕላን ማረፊያ ላይ የድሮን ጥቃት ማድረሱን ተከትሎ ነው። አውሮፕላን ማረፊያው ከተከፈተ በኋላ ከፖርት ሱዳን የተነሳ 180 ሰዎችን ያሳፈረ አውሮፕላን በሰላም አርፏል። የመጀመሪያው በረራ ከነበሩት ተሳፋሪዎች መካከል አልብሩሃንም ይገኙበታል። የሱዳን ፈጥኖ ደራሽ ኃይል በ24 ሰዓታት ውስጥ ሁለት የሰው አልባ አውሮፕላን ጥቃቶች ጥያቄዎችን ግን ፈጽሟል በካርቱም አውሮፕላን ማረፊያ አቅራቢያ ዛሬ ጠዋትም ለሶስተኛ ጊዜ ጥቃት ደርሷል በቀጣይ የአውሮፕላን ማረፊያው በረራዎችን ስለማስተናገዱም ግልጽ አይደለም የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር አበቃን ቸር ያሰማን